ብላችሁ በቀን አወጣውና ኮኮብ ስለ ምን አለው የታለ ኮኮብ እዚህማ አላለው። እሺ ብለው አንድ ሁለት ሦስት አራት። አሜን በሉ በጀስ። ዛሬም እሺ በሉ ጨብላችሁ። የማይታየው መቁጠር እጀምራለሁ። እስኪ ወረቀታችሁ እዩት፣ በየሱስ ስም ከይዛችሁ እዩት፣ ጉዳያችሁ እዩት፣ ትዳራችሁ ልጆቻችሁ፣ በምትፈልገው ቀርጻችሁ ማየት ጀምሩ። ማየት ጉልበት አለው። አታ አሜን በየሱስ ክርስቶስ። እስኪ ማየት ጉልበት አለው። በሉ ጨብላችሁ ስለ ባልሽ፣ ስለ ሚስትህ፣ ስለ ልጆች፣ ስለ ትዳርህ የፈለከውን ነገር ማየት ጀምር። ሰይጣን ብዙ ጊዜ እይታ ካበላሸው አነጋገር ይበላሻል። አነጋገር ከተበላሸ ከይዚ ይበላሻል። መጀመሪያ ሰይጣን የሚመጣ አእምሮ ጋ ነው። አመለካከት፣ እይታ። በጌታ በኢየሱስ ማየት ይሆንላችሁ አያለው። ስኮል ጫብላች። አያለው ይታየኛል፣ ይታየኛል ብዙ ነገር ሚል ሚሉ አዘመ ማሪት በጣም ወዳታለሁ ራ አሜን ነው ወይ? ይታየኛል ይታየኛል ብዙ ነገር ያየሁትን ወርሳለሁ አንድም ሳይቀር። ሰይጣን እንዳይተወኝ እየተንኮሰኝ የለቆም ኃይለኛ ኃይለኛ አደረገ። ውይ ውይ ውይ አታ አሜን ነው ወይ? አው ይታየኛል። ያላየኸው ነገር አትናገረውም። ያላየኸው ያልተናገርከው ነገር አትወርሰውም። ስጋ አይለብስም። አያለው ወልጨብላችሁ

እየው እያደረጉ ያለው ባባለች ነ ነ እይው እዩው። ምን እያደረጉ እንዳለ ይሄ ኃጢአት ማስረዳት ነው ወይስ አታይ እንዴ? እነሱ እኮ ያያሉ። መንገድ እያዩ አይደለም እንዴ? እራሱ ትምህርት ቤት እንትን የላቸውም እንዳይላቸው ተጠንቀቁ። አይትዳልዎም አስረዷቸው። ያድጋሉ ወደሱ እሱ እየገሰገሱ ናቸው። አስተምሯቸው። ሬክላም በመጣል ይጨነቁ ነው እንዴ ይሄ ምንድን ነው አስተዳደግ? እሱን ካየ የሆነ ነገር ይሆናሉ የሚል ተውላችሁ። እሱማ መንገድ እያገኘው ነው። ዳጊስም ተጀምሯል፣ መሳሳም እዛ እያገኘው ነው። ማስረዳት፣ እስኪ ማስረዳት። ወላ ይሄ የውላ ኃጢያት ነው፣ ያለ ጊዜው ኃጢያት ነው፣ እርኩሰት ነው። ማስረዳት፣ ማስረዳት፣ ማስረዳት። እኛ ግን ያሳደገኝ ሉንታ ነውና፣ በልጆቻችን እዚህ ሀገር ተወልደው ያደጉ አይገባቸው የምትለው ነገር እነሱ ግልጽ ናቸው። በጌታ በኢየሱስም ያሳደገን አስተሳሰብ የፈረሰ ይሆን በእውነት ከእግዚአብሔር ቃልቃ የሚቃረን ነገር ይፍረስ በኢየሱስም እስኪ ፍረስ በል በጌታ በይ። አዎ አትጨክኗቸው፣ ተዋቸው፣ አስረዷቸው። ይሄ ነው ራሱ ማሽኑ ይሰራ ሲባል አሁን በጭንቀት መቼ ነው የዚህ አርእስት የሚወጣው? አልወጣም ደግምልሃለሁ እንጂ ስለዚህ ሕይወት አገኘ። እስከ ወልጨ ብላችሁ እንዴት ነው ሕይወት ያገኘ? እንዴት ነው ሕይወት ያገኘ? ቃል መጣ በሉ፣ ቃሉን ተቀበሉት፣ ሕይወት ገባበት ነገራቸው ላይ በጌታ በኢየሱስም። ዛሬ ለረዥም ጊዜ ያልሰራ ኬዝ ያልሰራ የትዳር ጉዳይ እምቢ ያለ ወረቀት፣ ማንኛውም ሞተዋል ምትሉት ነገር ቃል አወጣለሁ በኢየሱስ ለተቀበለው። ከሄደ በኋላ እኮ ነው የምሥራች የሚሰማ በእውነት ይሆንለታል